ሳያበስል የሚያርበት ሰው አለ። ሰላም ነው ሳሚ፣ እግዚአብሔር ይመስገን። ስትጀምሪ እንደ ማተቤ ስትጨምሪ ማተቤ ቢሆን ምን ይል ነበር የሚለው ወይ ወደፊት ማድረግ ያለብን ምንድነው መክተፊያውን ባለጎማ ማድረግ እዛ እየገፉ ሄደው ከዛው ላይ እኔ ፓስታ ያረረበት ሰው አውቃለሁ። ገና ሊቀቅለው ሲል አረረ። ቤት እንደ ተለመደው ለቤተሰብ ነው ብላችሁ በትሪ ደግሞ አንድ ላይ እንዳታቀፉ አሁን ይህ ነገራችሁ እሺ፣ ሸክም እጃችን ልታጠብ ትላለች። እጃችን ታጠብ እያሉ ግን ሽንኩርት አነሱ። እጃችን ታጠብ እያሉ ኦኬ፣ አይደል ወይ? እንደዚህ የታጠባችሁ እንደዚህ ማንሳት ነው። ግን ጦጡ ስትይቆ ጠላ አቀርቦ ጠላ ነው። ሰዎች ጠላ አቀርበዋል። የጉሽ ጠላ ሳሩሉ አለ። አዎ፣ የዳኞቹ ምላስ በዚህ በኩል አብሽ፣ በዚህ በኩል ሽሮ መቀመስ የሚችል ስለሆነ እኔ ግን አፌን የሚበላይ ነገር አለ። ነፍሳችሁ ከምትወጣ ከእኔ አፖጤቱ ይውጣ።